ስጥልን እንደምን ሰነበታችሁ? ሳምንታዊ ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንድትከታተሉን ግብዣችን ነው። አሁን የምገኘው ሀረር ከተማ ነው። ሐረር 448 ሄክታር ላይ ያረፈች ውብ የፍቅር ከተማ ናት። እንግዲህ እዚህ ሐረር ጎራብዬ ያየሁትን የሰራሁትን በሙሉ ወደ እናንተ ማደርስ ይሆናል የፕሮግራሙ አዘጋጅ ና አቅራቢ አስካለ ተስፋዬ፣ በካሜራው ፍቃዱ አሰፋ፣ አብረናችሁ ነን። እንግዲህ ተመልካቾቼ በዛሬው ውሎ አዳር እዚህ ሐረር ላይ ተገኝቼ ታሪካዊቷ ጀጎል ምን ትመስላለች የሚለውን ከባለሙያው ጋር ወደ እናንተ እያደረስኩኝ ነው። ምንድን ነው የሚባለው? ሄ አስማአት ዲን በሪ በሪ በሪ አዎ። ነገር ግን ሁሉም እዚህ አካባቢ ላይ የሚኖረው የተለያየ ማህበረሰብ ስለሆነ ሁሉም በየራሱ መጠሪያ አለው። በአማርኛ ሸዋበር ተብሎ ነው የሚጠራው። ይኸኛው ሸዋ በር ይባላል። በአረበኛ ባቡነ ነስር ተብሎ ይጠራል። የተለያየ ስም አለ። ሁሉም በሁሉም ወደ አምስት በሚደርስ ቋንቋዎች የራሳቸው ስያሜዎች አላቸው። እዚህ ጀጎል ላይ ስንት በሮች ነው ያሉት? አምስት በሮች አሉ። በእድሜ ትንሽ አነስ የሚለው አንደኛው ተጨማሪ ስድስተኛ በር አለ ያው በሩ እንደምታየው ነው። በሞዛይክ የተሰራ ነው። የሞዛይክ አርት ተሰርቶበታል አይደል? ከሌሎች በሮች ትንሽ ይኸኛው ለየት ያለ በር ነው። እዚህ አካባቢ ላይ ከፍተኛ የሆነ የከተማው ገበያ የሚገኝበት አካባቢ ነው። በዚህ ንግድ የሚካሄድበት አሞቅ ያለ ነው። ራሱ ሳይ አሁን ትንሽ ለኮሪደር ልማትና ለእንትን እየተሰራ ስለሆነ ነው። ቦታው ይበልጥ እያማረ ይመጣል። ልማቱን አፋጥናችሁታል ነው። እንግዲህ የአዲስ አበባ ጅማሮ በየክልሎች ውብ እየሆነች ነው። እንጎበኝ ሁሉም ነገር የያዘች ቦታዋ በጣም ትንሽ ነው። 48 ሄክታር መሬት ላይ ነው ያለው ግን ጀጎል ያረፈው ግን፣ ውስጡ በጣም ቱባ የሆነ ካልቸሩ አለ፣ ባህሉ አለ፣ ማህበራዊ መስተጋብሩ አለ፣ እንዲሁም ደግሞ የገባ ሩቱ አሁንም ይታያል። አሁን ደግሞ አንድ ከሸዋበር ወይም ከአስማዲን በሪ በኋላ የሚገኘው በድሪ በሪ፣ በድሪ በሪ ይባላል። በአማርኛ ቡዳበር ተብሎ ነው የሚጠራው ቡዳበር እኮ ምን የሆነ ስም ነው? በድሪ በሪ በድሪ ማለት ከእምነት ውስጥ ከእስልምና ሃይማኖት ጋር በተያያዘ የተደረገ ጦርነት የበድሪ ጦርነት የሚባል አለ። ያንን ለመዘከር ተብሎ የተሰጠው ስያሜ ነው፣ በድሪ የሚለው ማለት ነው። አሰራሯ እንግዲህ አሁን ስያም ይሆን እንደዚህ ለቱሪስት እንዲመች ተደርጎ የተሰራ ነው። ይሄ አሁን ጀጎል ሲያርፍ 11 ጥልፍልፍ ተራሮች መካከል ነው ያስቀመጧል። በአንዱ በር ስትወጡ ተመልካቾቼ የምታዩት ተራራና አቀማመጡ በጣም ነው ደስ የሚለው። እጅግ በጣም ለጥላትም እንዳታመች ለአደጋም፣ ለጎርፍም፣ ለተፈጥሮ አደጋዎችም እንዳትጋለ ተደርጋ ነው ቦታ ተመርጠው የተሰራ። ከፍ ትላለች ጋራዎቹ ዝቅ ይላሉ። ዙሪያው ነዋሪ አለ። እንግዲህ ደግሞ ወደ ሌላ የጀጎል ገጽታ እንሂድ። አሁንም ውስጡ ነን ያለ ነው። እንዞራለን እንዞራለን ማለቂያ የለውም። አዎ ጀጎል ትሞቃለች እንዴ? ምንም አሁንም ሌላ ቦታ ማረፊያ ስለምታገኝ። እንዴት ወአለኩም ሰላም። አየ ደህና ነህ? ደህና ሰላም ነኝ። ሰላም መጣው። እሺ፣ አሁን ያው አረፍ ብለሻል። አሁን ደሞ ተነሽና ተንቀሳቀሽ። አሁን አየሽዋ ጀጎል እንዴት ወደ ከፍታ እንደሚመጣ አዎ፣ ከዛ ከፍ እያለ አሁን፣ ለምሳሌ ይህን ቤት ብትመለከቺው፣ ተምራለች በጣም በጣም በጣም ውብ ሆና የታደሰች ነው። በቅርብ ነው እድሳት የተደረገለት። ባህላዊ ቅርጿን አለቀቀ አለቀቀ ማለት ተመልካቾቼ እንደዚ እንደዚህ ውቧም ጀጎል ውስጥ ናት ያለችው። ምንድናት ግን አሁን ይሄ ቤት ጥንታዊ ቤት ነው። አንድ ትልቅ ምሁር የነበረበት ቤት ነበር። ከጊዜ ማህበረሰቡ ይኖርበት ነበር። በኋላ እድሳት ተደርጎለት፣ እርማት ተደርጎለት ያለውን ቅርስ እና ይዘቱን ሳይቀየር ይህ ቦታ ላይ ተጠብቆ እንዲቆይ በማድረግ ቦታ ውስጥ አሁን የሚሰሩበት በውስጡ የሚሰሩበት የእደ ጥበብ ውጤቶች ነው። ባለ ሁለት ፎቅ ነች እንግዲህ በአቅሟ፣ እረ ታምራለች። እጅ ጀጎል ውስጥ ናት ያለችው የእደ ጥበብ የሚሰራበት ነው ያሉት። እንግዲህ እኔ የመጣው ጊዜ ዝግ ነው፣ ስራ እየሰሩ አይደለም። በዚህ ምክንያት ውስጡን አላሳየኋቸውም ተመልካቾቼ። የሚቀናኝ ከሆነ ግን ተመልሼ ውስጡን ላሳያችሁ ሞክራለሁ። ሀረር ጀጎል ውስጥ ነን ያለ ነው ጥንታዊቷ ጀጎል ምን ትመስላለች የሚለውን እያሳየዋችሁ ነው። ድካም ቢኖረውም መንፈስሽን የሚያድሱ ነገሮች በየመንገዱ ላይ ስለምታይ ድካምሽ ሊያረሳ ያሶሻል። የደከመው ሰው እችን ብረት ያዝ እያደረገ ድካሙን እንደዚህ እየተወጣ ይሄዳል። ይኸው ወደ ላይ ይጎትታል ራሱ። እንዴት ነው ጀጎል ነኝ ያለሁት። ይሄ ደግሞ ምንድን ነው አልከኝ? ይትርትሼክት አቡበከር አታኝዋ ኳአታኝ ሳይክል መድረሳ ትምህርት ቤት ማለት ነው። መድረሳ መድረሳ ትምህርት ቤውነ፣ አሁን ጆጎል ውስጥ የተወሰኑ ትምህርት ቤቶች አሉ። እነዛ ትምህርት ቤቶች የመንግስት አርሉ የግለሰብም አርሉ ነው በራሱ በማዋጣት ኮሚኒቲ ነው እንትን ያደርጋቸው ያቋቋማቸው። አሁን መንግስት በተወሰነ ሰፖርት ያደርጋቸዋል እንትን ይላል እንጂ በማህበረሰቡ ነው አሁንም የሚተዳደሩት። አብዛኛው ቤቶቹ ደስ ነው የሚለው። እንግዲህ ጀጎል ውስጥ የሌለ ምን አለ? ሁሉም አለ። ምንድን ነው? ይቺ ድንጋይ ለየት ትላለች። አዎ፣ ይሄኛው ድንጋይ ባሽሁን ይባላል ሐሽሁን ይባላል። በአማርኛው ደግሞ ሐሽሁን ባሃ ድንጋይ ይባላል። የሚያብለጭልጭ ነገር አለው ይሄ አሁን ባህ ድንጋይ ይባላል። ምንድነው ህይወት ካላቸው ከብስባሽ ተፈጥሮ የአንድ ሺህ አመት ዝግመተ ለውጥ የሚፈጠር የድንጋይ አይነት ነው። ተራራማ የሆነ ቦታ ላይ በጣም ወበት አለው። ግን አው የሆነ ጎርፍ ብዙ ነገር ሄዶ በልቶት በልቶት ያለቀ ነገር ነው የሚመስለው። ግን ቅለት አለው። በጣም ቀላል ነው። አየር በቀላሉ ያስገባል፣ ላይ ያስወጣል። ይሄኛው ድንጋይ የጀጎል ቤቶች በአጠቃላይ እዚህ የሚገኙት የጀጎል ቤቶች በዚህ ድንጋይ ነው የተሰሩት። በእንግሊዝኛ ቱፋስቶን ይባላል ይሄኛው ድንጋይ አንድ የተመረጠበት ምክንያት ጭቃን በቀላሉ የማጣበቅ ነገር አለው። የመሰነጣጠቅ ባህሪ የለውም። በዚህ የተሰራ ቤት አይሰነጣጠቅም። አየር በቀላሉ ያወጣል፣ ያስገባል። ልክ አሁን እንደዚህ ሙቀት ሲሆን ቤት ውስጥ ቅዝቃዜ ነው የሚያስገባው። አየር እየገለበጠ ያስገባል። ስለዚህ የራሱ ጥቅም አለው ማለት ነው። አለ ምክንያት በዚህ አልተሰራ። እኔ እኮ ብሎኬት እንዴት አልሆነም ብዬ ነበር። በራስ ንብረት እዚሁ ነው የሚሰራ ደስ ነው የሚለው ትምህርት ቤት ነው ቅዝቃዜ ይስባል እንግዲህ አይቼ አላልፍም ብዬ ነው ለምንድን ነው ይሄ ድንጋይ ምን አይነት ነው ብዬ ነው አመሰግናለሁ ስለተገለጸልኝ ጎበዝ ጎበዝ ጎበዝ ይ ከትምህርት ነው እሺ ድግ በሉ ና ጨብጠኝ ጎበዞች ጎበዝ ና ጎበዝ ጎበዝ ተማሪ ሁሉ እሺ ና እንሂድ

ተመልካቾቼ ጀጎልን ሲጎበኙ በየቦታው ማረፊያ አይጠፋ ደስ ነው። መተሎች ደሞ እባክ ቁጫል ሸህ አባድር አድባር ነው ይሄኛው። ሸህ አባድር ወይም ደግሞ ኡመር አሬዳ ተብለው ነው የሚጠሩት ከ1000 እስከ 1020 ድረስ ሀረር ከተማን ያስተዳደሩት ሁለተኛ አሚር እና አራተኛ አሚር ሆኖ አስተዳድረዋል። በዚች በር ደሞ ንሽ ለክ ምንድናት አነሰችብኝ ከሌላው በር አይደለ? ሁሉንም ሰው እኩል ታደርጋለች። ሁሉም ሰው ዝቅ ብሎ እንዲገባ ታደርጋል። ይሄኛው የተሰራበት ትልቁ ምክንያት የጅብ መሾለኪያ ነው። የጅብ አዎ፣ በዚህ ነው የሚገባው። እንዲገባ ተፈቅዶለታል። ጅቡ ይገባል። ገብቶ በውስጡ ጽዳት ነው የሚሰራው። ጅቡ እዚህ ውስጥ እንዲገባ ተፈቅዷል። ተዘግቶ ጅብ አይገባም የለም። ገብቶ ቆሻሻ ነገሮችን የሚያገኘውን ይዞ አጽድቶ ውልቅ ብሎ ይሄዳል። የድርሻውን ወስዶ፣ እንግዲህ ጅብ በር ነው ማለት ነው። ወራባ ንዱል ተብሎ ይጠራል። የጅብ ቀዳዳ ይባላል። ወራባ ንዱል፣ ስለዚህ የጅብ ቀዳዳ። ጀጎል የሌላት ነገር የለም ለጅቦችም ትኩረት አላት። ይሄ ደግሞ ስንተኛ በር ነው አሁን ካየነው አንፃር? ሶስተኛ በራችን ነው የሚሆነው ማለት ነው። ሻበር እና ይም ጉዳ በር እና አሁን ደግሞ ሰንጋ በር መተናል። ይሄ ሰንጋ በር ነው የሚባለው። በአማርኛ ሰንጋ በር ይባላል፣ በሐረሪ ሱጉት ጠጥበሪ ይባላል። ሰንጋ በር የተባለበት ትልቁ ሐረር አንድ የምትታወቅበት የነበረው በጣም ከፍተኛ የሰንጋ ምርት በጣም ነበራል። ለዛ ላ ማለት እዚህ አካባቢ ላይ በጣም የከብት ይሸጥ ነበር። በጣም ትልቅ እንጨት ነው። በሮቹ ሲዘጉ በሩ ሲዘጋ ወደ ፊትም ወደ ኋላም ነው የሚከፈቱት። ወደ ፈለገው ይከፈታል ይከፈታል። ያው ሰጉድ ሰጉድ አጥበሪ ደግሞ አጥበሪ። እንግዲህ ተመልካቾቼ ሐረርን ስትጎበኙ የተለያዩ በሮች አሉ። እንግዲህ በሁሉም አቅጣጫ ይገባል። ው ከፈትኩት አስደግፈው እንዳይሄድ ከፈተችው። እንግዲህ ሁሉም ሰው ይለፍ። ስለዚህ ይሄን አይተናል። ሌላ በር ደግሞ እንቀጥላለን። ዋናዋ በር ቺ ናት። ለመኪናው ሲባል ደግሞ እንደገና ሌላ ትልቅ በር ተሰርቶለታል ማለት ነው። በዚህ መልኩ ነው እንግዲህ ሀረርን ምትጎበኙት። ጀጎል እውነትም የፍቅር ሀገር ናት። አይተው አይተው አይተው አይጠግቧትም። ዛሬ ቢደክመኝም በምታዩ ትደሰቻለሽ እና ተጓዥ ብሎኛል እየቀጠልኩ ነው። በነገራችን ላይ ተመልካቾች፣ የዛሬ ውሎ አዳር መቀቀል፣ መክተፍ፣ ማብሰል የለም ታሪካዊ ቦታዎችን አብረን ነው የምናየው። አብራችሁ ሁኑ። ጀጎል ነኝ ያለው የጀጎል በሮች አምስት ናቸው። አራተኛው ላይ ደርሻለሁ። ስያሜው ምንድነው? ይሄኛው ኤረር በር ተብሎ ይጠራል። በአማርኛ ኤረር በር? አዎ፣ በኦሮሚኛ ኤረር ይባላል። ከኤረር የሚመጡ ሰዎች ወደዚህ የሚገቡበት በር ነው። ለዚህ አጎራባች ነው መንገዱ፣ አጎራባች ነው። ከዛ ባለፈ ደግሞ በሐረሪ አርጎበሪ ይባላል። አርጎበሪ፣ አርጎበበሪ ይባላል። ይሄ አርጎበበሪ የተባለበት አርጎባዎች በቀላሉ ከኮሮሚና ከተለያዩ አካባቢዎች ወደዚህ በዚህ ስለሚመጡ ይሄ መንገድ ቀድሞ ይሄ በር ለነሱ ቅርብ ነው። ያ ነው ታሪካዊ አስታወሽነቱ። ደግሞ ይሄኛው አንድ ልዩ የሚያደርገው ነገር ምንድን ነው? የመጀመሪያው የውጭ ዜጋ እዚህ በሮች ይዘጋሉ። የውጭ ዜጋዎች አይገቡም ነበር፣ ወደዚ አይገቡም ነበር። የመጀመሪያው ነጭ ዜጋ ወደ ሐረር የገባው ሰር ጆርጅ በርተን ይባላል። በዚህ በር ነው የገባው፣ በዚህ ነው የገባው በ1852 አረም መስሎ ነው የገባው እንዳለ ለአለም ሐረርን ያስተዋውቃት እሱ ነው። ድ ፈርስት ፉትስቴፕስ ኢን ኢስት አፍሪካ ኦር ዴክስ ፕሬሽኖ ሐረር የሚለውን መጽሐፍ ጽፎ ሐረር ምን እንዳላት እንዴት እንደምትተዳደር ኢኮኖሚዋን፣ ሁሉን ነገር ጽፏል። ሌላኛውን በር እናያለን። አንድ ወደዚህ ነው የሚቀረን፣ አንድ በር ይቀረናል። አንድ ይቀረናል። አምስት ነው የሚሞላ ነው አሁን አሁን ያው እንደምትመለከቱ ኮሪደር ልማቱም ቅርስን ከማከም አንጻር በጣም ከፍተኛ ስራ እየተሰራ ነው። በሩ አሁን ያለውን የቀድሞ ይዘቱን ጠብቆ አዲስ አበባ ሀያ ያለው የኮሪደር ልማት ገብቷል እዚህ ሎቻችንን በሙሉ እያበለጸጋቸው በጣም በጣም በጣም ነው ደስ የሚለው እንዳለ ቀለሙ ምኑ ሁሉ ነገሩ አዲስ ነው የሚመስለው። አዎ እድሜው ግን ቀንድ፣ ተመልካቾች በምሽት ምን ትመስላለች የሚለውን ወደ እናንተ አደርሳለሁ። እድሜውማ ከፍተኛ ነው፣ ከፍተኛ ነው። አምስት መቶ ዓመት አልፎታል። ይሄ እንዳለ አጥሩ ሙሉ ቤቶቹም አጥሮቹም በጣም የቆዩ ናቸው። ውስጡ የሚገኙ ቤቶች ከ800 እስከ 1000 ዓመት የሞላቸው ቤቶች ይገኛሉ። ውስጡ ከ2000 በላይ ባህላዊ ቤቶች ናቸው የሚገኙት፣ ጥንታዊ ቤቶች። ኧረ ውስጡ ብዙ ነገር ነው ያለው፣ ትምህርት ቤቱ፣ መስጊዱ ቤተ ክርስቲያኑ የሌለው ነገር የለም። ድቤ ነው የሚባለው አይደል? አዎ ይሄኛው እንትን ወደ ሰባት አይነት የከበሮ አይነት ነው ያላቸው። አመታታቸው ሰላሳ ሁለት የሚደርሱ ሪቲማቲክ የሆኑ እንትኖች፣ ሙዚቃ መሳሪያዎች ብቻ ነው የሚጠቀሙት። ሀረር ላይ ባይዘበ የሙዚቃ መሳሪያቸው ዜማ የሚያወጣ እች እቺ ከበሮ አናት እና ደፋላቸው። ስለዚህ እዚህም ጀጎል ውስጥ ስትዞሩ ይህንን ታሪካዊ ቅርሳቸውን እንዴት እንደሚጠቀሙ ሰው በሄደበት በኩል እያነበበ እንዲረዳ እንደዚህ ያስቀምጡታል ማለት ነው። ጎበዞች ናቸው በጣም። እውነት ሪኒ ቆንጆ። እዚህ ጀጎል ውስጥ ነው ያገኘኋት። ከረሜላ ትበላለች። ገና ከሩቅ ስታይ ሰላም ልትለኝ መጣች። ማነው ስምሽ? አይሻ አይሻ። ጎበዝ። እናታያችሁ እንግዲህ እንዲህ ብላ መጣችቸው እንግዲህ በአንዱ ትታጠፋላችሁ፣ በአንዱ ትወጣላችሁ፣ በአንዱ ትገባላችሁ። በቃ እኔ አሁን የሄድኩባቸው መንገዶች በሙሉ ብቻዬን ተመለሽ ብትሉኝ ወዴት እንደሚሄድ አላውቅም። ወዴት ጠፋብኝ ደግሞ እናንተ። ውይ ውዴ፣ ወዴት ነው ጥዬው የመጣሁት ወዴት ገብቶ ነው እያልኩ እኮ እፈልጋለሁ። በየት እንደምትታጠፉ በየት እንደምትሉ፣ እኔ አሁን ቅድም የነበርንበት አንተ ውሰኝ ብትለኝ እኔ በየትኛውም መንገድ አልወስድም። አሁን እኮ አውቀሽ ለራስሽ ነው የመጣሽው እኮ። በመንገድ አገኘ ቀጠው እየሄድኩኝ፣ ከዛ አንተ ዞር ስል አጠገቢ ያለ ብ የለ ወዴት እንደታከመሽ ተላመደችው አልኩኝ። በዚህ ይገባል በዚህ ይገባል። ወይኔቺ ደግሞ ጠበበች። ተመልካቾች እቺ ሀረር ጀጎል ላይ የተለያዩ መንገዶች ታገኛላችሁ። እቺ እንደዚህ ሰፋ ብላ ነበር። አሁን እንደዚህ እንደዚህ እያልኩ ስመጣ ስመጣ ቀድሞኝ ሄደ። አውቋያችሁ ከዚህ በኋላ ምንድነው እየሆነች የምትመጣው? እየጠበበች፣ የሚገርም ነው። ምንድነው የምትባለው እቺ መንገድ? መገራ ውጊር ነው የሚባለው። መገራ ውጊር፣ ወይም በተዛማጅ ትርጓሜው አስታራቂ መንገድ የሚል ነው የተባለበት። አስታራቂ የሚል ለእኛው እንታረቅ ያለው ዘፋኝ ነው። እንዴት አስተራቂ መንገድ እንግዲህ ለመላው ኢትዮጵያ ያስፈልገናል። አሁን መንገድ ላይ የተጣሉ ሰዎች ሁለት ሰዎች ሲመጡ እዚህ ጋር ሲገናኙ ግዴታ አንደኛው እንደዚህ ካልቆመ በስተቀር ሁለቱም እንደዚህ ተገፋፍተው ማለፍ አይችሉም። ወይ ወደ ኋላ ተመልሶ ማሻገር አለበት፣ ማሻገር አለበት ለዛ ለማለት እዚህ ጋር አሁን ሲሻገሩ አንደኛው አዝኖ ከተመለሰ ወይም እንደዚህ ብሎ ቦታ ከለቀቀለት ያው ክብር ነው እዚህ ለማለት፣ ያው የእርቅ ስምምነትም የሚጀምረው በዛ ስለሆነ ሳትፈልግ እንደዚህ መተክ ሰላም ትባባላልትባባላል ስለዚህ እዚህ ጀጎል ውስጥ ካሉት ሰው ሁሉ ሄዶ ልየው ብሎ ከሚጎበኘው አንዱ ይሄ ነው፣ አስታራቂ መንገድ። እውነትም አስታራቂ መንገድ ነው የሚለው። በጣም ግን በየሄዳችሁበት በኩል ነፋሻማ ነገር ታገኛላችሁ፣ ፀሐይ ቢሆንም እስቲ እኔ እናንተ ደግሞ ጀጎልን ውስጥ ለውስጥ ስትጎበኙ ማታገኙት ነገር የለም። እነዚህ ድንጋዮች እዚህም ውስጥ መንገዶቹ ላይ አሉ። ምንድነው ስል እላያቸው ላይ ፊደሎች ተጽፏል። እነዚህ ፊደሎች ምንድን ናቸው ስል ጥንት የሀረር ፊደሎች ነበሩ። ጥንት ነው የሚጠቀሙባቸው፣ አሁን ግን አይጠቀሙባቸውም። ግን ትውልዱ እንዲያቀው ጥንት ፊደሎቹ ይህንን ይመስሉ ነበር የሚለው መንገደኛው በዚህ ውስጥ ሲተላለፍ ታሪክ ነው። ታሪክ ምንጊዜም አይሻርም፣ በሚል ጽፎ ጽፎ እዚጋ አስቀምጠዋቸዋል። የሚጎበኝ ሰው ወደዚህ ሲመጣ ምንድን ነው ሲሉ፣ የጥንት የሀረር ፊደል ናቸው፣ አሁን በንጠቀምባቸውም፣ ያን የነበሩ ትውልዶች ተጠቅመውባቸዋልና ታሪክን አናጠፋም፣ ምንጊዜም ታሪክን ቋጥረን ነው ምንይዘው የሚል ነገር አስጎብኘ ይነግሮኛል። እንግዲህ ይሄን ይመስላል። አሁን ምታዩኝ ይኸው አምስተኛ በር ላይ ነኝ ያለሁት። እንደፈለገ ይንቀሳቀሳል። ይሄኛው ፈላና በር ተብሎ ይጠራል። ምን በር? ፈላና በር። በሀረሬ ቋንቋ ፈላና ማለት ማንኪያ ወይም ጭልፋ እንደማለት ነው። እዚህ አካባቢ በእንጨት የሚሰሩ እንደዛ ስሬቶች ስለነበረ ነው። ከዛ ባለፈ በኦሮምኛም እንደዛ ነው ተብሎ የሚጠራው ፈላና ተብሎ ስለዚህ፣ ብዙ ጊዜ ትርጓሜ አካባቢው ላይ ባለ ነገር ነው። የአካባቢው ሰው ነው የሚሸጥ ነበር። ከዛ ባለፈ ደግሞ በሀረሬ አሱሚ በሪ ይባላል። አሱሚ በሪ ማለት የበርበሬ ውሃ ወይም የበርበሬ ወንዝ እንደማለት ነው። እዚህ ጋር ወንዝ ነበረ። ቀይ አፈር ከስሩ ስለነበረ ውሃው ሴት ቀይ የሆነ ስለሚሄድ በዛ ስም እንዳገኘ ነው የሚነገረው። በኦሮሚኛ ከረፈላና ተብሎ ነው የሚጠራው። የጀጎልን አምስቱን በሮች መወላል ከጅቦቹ በር ሌላ ሌላ እየጎበኘው በማያቸው በአይኔ እይታ ድካሜን ሙሉ ለሙሉ ሰር ያለሁ ገና ያለው ማለት ነው። ውሎ አዳር የዛሬ ውሎ አዳር ሀረር ጀጎል እያንዳንዱ በሮች ምንድነው ስያሜያቸው? ምን ይባላሉ? ምን ታሪካዊ ነገር አለ? ወደ እናንተ አድርሻለሁ። አሁንም ከውሎ አዳር ጋር እንደ ተጠበቀ አብረን ነው። እንግዲህ ተመልካቾች፣ አሁን የሚገኝበት ደግሞ እዚህ ሀረር ጅቦች ከሰው እጅ ስጋ የሚቀበሉበት ለማዳ ጅቦች ያሉበት ቦታ ነው። ይሄ ቦታ እንደዚህ አልነበረም ቀደም ሲል ይላሉ። አሁን ስያሜ ተሰጥቶት በዘመናዊ መልኩ ተሰርቶ ሰው ቁጭ ብሎ የሚደፍር ያበላል ማይደፍር ደግሞ ቁጭ ብሎ የሚመለከትበት ሁኔታ ነው ያየሁት። ምንድን ነው የሚባለው ስያሜ ይህ አካባቢ ይሄ ቦታው? አሁን ኢኮፓርክ ተብሎ የሚጠራ ኢኮፓርክ በዘመናዊ መልኩ ነው አሁን የተሰራው። አዎ ቀድሞ እዚህ ያልነበረም እንጂ በሚያበሉት በተለምዶ የተለያየ ቦታ ላይ ነበር የሚያበሉት። ከዛ በኋላ በክቡር ጠቅላይ ሚኒስቴር ዶክተር አብይ የመደመር ትውልድ መጻፍ በተገኘ ድጋፍ በተገኘ ሽያጭ ይሄ ቦታ ተመርጦ እዚህ ቦታ ላይ ተሰርቷል። ስለዚህ ሰው እዚህ ጋር እየተዝናና ነፋሻማውን አየር እየሳበ በጅቦቹ ይዝናናል። ይዝናናል ያ ዚያራ ላይ እንግዲህ ከሰውም አልፈን አውሬም እየጋበዘን እያበላን ነው የምንገኘው። ተመልካቾቼ፣ ንግግር ንግግሬ ድምጼ ቁርጥ ቁርጥ ቁርጥ እያለ ነው፣ ለምስል እየቀረበኝ ነው የመጣው። አዎ እነሱም እየሳቁ ነው፣ በዙ እጅግ በጣም በዙ እየጨመሩ ይመጣል። እንኳን በሰላም መጣችሁ። እንኳን በሰላም ቆየኸኝ። እቺ ማናት? ጉራቾ ጥቁሯ ማለት ነው። እንዴት ትለያቸዋለህ? ሁሉም ይለያል

ተመልካቾቼ አይኑን አፍጦ እያየኝ ነው እላለሁ። እንግዲህ የለሽም፣ እሱ ይሂድ ሰው ማያየው እመጣልሃለሁ። እንግዲህ ተመልካቾቼ ጅቦቹን የሚጠራበትን መንገድ ነው እየሰማችሁ ያላችሁት።

ግን እንዳይበሉህ ጠብቅ። አባታቸው ወይን የመጣልህ ሌላው። አይ ቦቾሬ እንዳይበላኝ ሆላል። ተመልካቾች በህይወቴ ለመጀመሪያ ጊዜ ከጅብ ጋር ፊት ለፊት ተያይተናል። እስከ ስንት ሰአት ነው የምታበላት? እስከ አራት ሰዓትም አምስት ሰዓትም አለ። እንትን ስትሄድ እነሱ ይሄዳሉ፣ ይበታተናሉ አንተ፣ አንተ ካለህ ነው እዚህ የሚቆዩት። ወይ ጅብ እንደ ቀልድ ከሰው ጋር ተመልካቾች፣ በዚህ መልኩ ሐረር መጥቼ ጅቦች ከሰው አይነካም። ጅቦች ከሰው ጋር ተቀራርበው ህዝቡ ወደዚህ መጥቶ ጅቦችን የሚመገቡበትን ቦታ አሳይቻችኋለሁ። ከዚህ በኋላ ደግሞ አረብ ከተማ በአዲስ መልኩ ምን ትመስላለች የሚለውን ደግሞ ወደዛ ሄደን የምንቃኝ ይሆናል። በጣም አመሰግናለሁ። ሊሄድ ምንም አይለኝም። ቸር ቸር መንገዱ ክፈት ክፈት። በቃ ከነሱ ችግር የለም። ከፈተ አይናገርም፣ አይናገርም። እንግዲህ ተመልካቾቼ ሀረር በምሽት ምን ትመስላለች የሚለውን ወደ እናንተ እያደረስኩ ነው። በነገራችን ላይ አዲስ አበባ የተጀመረው የኮሪደር ልማት የብስክሌት መሄጃው የመንገዱ የእግረኛው የአስፋልቱ የአካባቢው መብራቶች እጅግ ውብ ውብ ውብ ሆኖ ነው ያገኘኋቸው። እናም አዲስ አበባ የተጀመረው የኮሪደር ልማት በሁሉም ክልሎች ተሰራጭቶ ዛሬ እኔ እግረ መንገዴን ሀረር ላይ ነኝና ሀረር ምን ትመስላለች በምሽት የሚለውን ላሳያችሁ ነው። ይሄ መብራት እዚሁ የተሰራ ነው። እዚሁ ሀረር ከተማ ላይ ነው። የሀረር ልጆች ነው የሰሩት እንግዲህ ካያችሁ አዲስ አበባ ካለ ንገሪ። አዲስ አበባ ሌላ አይነት መብራት ሌላ አይነት ያው አገር በቀል እውቀት ነው። እንግዲህ በራስ ስራ ደግሞ ሲሆን ደግሞ ይበልጥ የአማረ ይመጣል። ሀረርን ያደመቀው መብራት በእኛው በሀረር ልጆች የተሰራ ነው የሚል ነገር ስንሰማ፣ ኢትዮጵያ ወደፊት ለሁሉ ነገር ከውጭ የምናስገባውን ነገር የምናቆምበት ጊዜ አጭር ነው። ከአየሩ ጋር ቀን ቀን ሙቀት አለ። አሁን ደግሞ በጣም ደስ ይላል አየሩ አይደል? እንዴት ነሽ? ደህና ነሽ ወይ? ነሽ ወይ? አመሰግናለሁ። እኔም በጣም ነው የምወዳችሁ። ደህና ናችሁ? እንዴት ነሽ እማዬ ትያለሽ አይደል? በምሽት ወደ ቤት ነው ወደ ታች ነው። ባንቲ የእኔ ቆንጆ አመሰግናለሁ። ዋና የሀረር ወደ ጀጎል መግቢያ ትልቁ በር እችናት ከየትም መቶ ሰው ሀረር ጀጎል ብሎ መጀመሪያ የሀረር በር የሚለውን ነው የሚያነሳውን ፎቶግራፍ። ይሄኛው የሀረር በር ተብሎ ነው የሚጠራው በተለምዶ ወይም ደግሞ በቀድሞ ስያሜው ዱክበር ተብሎ ነው፣ አሁንም ዱክበር እየተባለም ይጠራል። በብዛት የሚታወቀው ሀረር በር ነው። ይሄኛው በር ከሌላዎቹ ከአምስት በሮች አሉ ከአምስት በሮች ውስጥ አይመደብም። ይሄኛው ይሄኛ ወጣት ነው። ያ በ16ኛው ክፍለ ዘመን የተሰራ ነው። ይሄኛው በ18ኛው ክፍለ ዘመን መባቻና በ19ኛው ክፍለ ዘመን መግቢያ ላይ የተሰራ ነው። ወደ ይሄኛው እንዲሁም አሁንም ልክ ይህን በር አልፈን ስንገባ ወደ ውስጥ ስንገባ የምናገኘው መንገድ አለ። አስፋልቱ አንደኛ መንገድ ነው የሚባል የመጀመሪያው መንገድ ነው። ያው ሀረር ከተማ 448 ሄክታር መሬት ስፋት ነው ያላት። በዛ ውስጥ 48ቱ ሄክታር ጀጎል ያረፈበት ነው ያረፈበት። እንዲሁም ደግሞ የጀጎል ግንብ እርዝማኔው 6666 ክንድ እርዝማኔ አለው። በሜትር 3354 ሜትር ማለት ነው። እርዝማኔ ያለው 17 ጫማ ከፍታ አለው። አማካኝ ከፍታ 3 ጫማ ውፍረት አለው ግንቡ። ላዩ ላይ እንደምትመለከችው ዩኒስኮ በቅርስነት የሰጣት በዩኒስኮ በቅርስነት የተመዘገበ ነው። ማረጋገጫውም እዚህ ፊት ለፊት አለ። ሁለተኛው ምንድነው? የሸዋሊድ ፌስቲቫልን ዩኒስኮ ላይ አስመዝግባለች ማለት ነው። የማይዳሰስ ቅርሶች እኔም የእናቶቹን ባህላዊ ልብስ ለብሼ እየተጓዝኩት ነው። እግረኛ በዚህ ነው እና እንገባለን። የእግረኛ መንገድ ይሄ ነው። እንግዲህ ሀረር በምሽት ድምቀቷ ይሄንን ይመስላል።